ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። ውድና ክሯት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? መረጃዎቻችን ጀምረዋል። ላይክ ሼር በማድረግ እንዴት ጀምሩ የቻትን በቀጥታ ቪዲዮችን ወደ ማጋራቱ አመራል። በስውሯ ማርያም ምን ተፈጠረ? ከሰሞኑ እንግዲህ አዲስ ትኩስ የተባሉ መረጃዎች ከወደ ስውሯ ማርያም የተሰሙ ይገኛሉ። እንግዲህ በመካከል አንድ አባት ሞቷል፣ ጳጳሱ ናቸው የገደሉት በማለት ጋዜጠኛ አርአያ መካሻ እስኪናገር ድረስ የተደረሰበት አንድ ጉዳይ አለ። የስውሯ ማርያም ጉዳይ ብፁዕ አቡነ ቀለሜንጦስ እንግዲህ የሀገር ስብከቱ ሊቀ ጳጳስ ናቸው። በስውሯ ማርያም እንግዲህ ዛሬም ድረስ በጣም በርካታ ኦርቶዶክሳውያን እጅግ በርካታ ምዕመናን ወደ ስፍራ እየሄዱ ነው ነገር ግን ከሰሞኑ የወጡ ያሉ የተሰሙ ያሉ መረጃዎች እጅግ አስደንጋጭ እየሆኑ መጥተዋል። ክስተቱ ብዙሀኑን እያሳዘነ ይገኛል። ከተለያዩ የዓለም ክፍሎች በተለይም ከኢትዮጵያ አራቱ ማዕዘናት ወደ ስውሯ ማርያም በርካቶች እየሄዱ በረከት ርድኤት፣ ያገኛሉ ለስጋቸው ፈውስን ያገኛሉ ለአይምሯቸው ረፍትን ያገኙ ይገኛሉ ለነፍሳቸው ድህነት ይሆናል ብለው ያሰቡትንም በሙሉ እየከወኑ ነው ነገር ግን በዚህ ታሪካዊ ቦታ በዚህ ታላቁ የስውሯ ማርያም ገዳም ምንድን ነው የተፈጠረው? የተሰማ ያሉ ነገሮችስ ምንድን ናቸው? ሴቷስ ማን ናት? የተገደሉት ካህንስ ማን ናቸው? በእውነት ገዳዩ የተባሉት ሊቀጳጳሱ ናቸው? አርአያ መካሻን ጨምሮ የተለያዩ በዚህ ቦታ ላይ ያሉ አንዳንድ መረጃ ያደረሱን አካላት አሉ። እንደሚከተለው የቪዲዮውን ጥንክር ነው የማቀርበው። ላይክ ሼር በማድረግ ሀሳብ አስተያየት በመስጠት ከጎናችን ቆመው? ጋይስ እንዳታሳልፉት ይሄ ነገር ለአዲስ አበባ ህዝብ ነው። አንድ ጊዜ ስውሯ ማርያም ነይ ዋሻ ወጣ ተብሎ ዋሻ ተገኘ ተብሎ አንድ የ13 ዓመት ልጅ ታስታውሳላችሁ። ሰው እንዳለ ግቢውን የሞላ ሰዓት ስውሯ ማርያም ገዳም ታጥሮ አለ። አሁን እሱ ነገር አባቶች ሰውረውኝ ወደ ደበብራን እርኩኝ በዋሻ ውስጥ ከዛ በኋላ አሳ ነባሪ ተገኘ፣ እመቤቴ የረገጠችው ቦታ እና ኢየሱስ ክርስቶስ ከእመቤቴ ጋር ገበጣ የተጫወተበት ብላችሁ ማን ነበር ስታስት ስትሸውዱ የነበራችሁት? እስቲ እውነት መቤቴ በዛን ሰዓት ገበጣ ትጫውታለች? በዛ በጭንቅ ሰዓት በስደቷ ሰዓት እናሱ ቪዲዮ ለምን ከዩቲዩብ ነው አወርዳችሁት? እስኪ ይሄን ነገር የአዲስ አበባ ህዝብ ታውቁታላችሁ እያስባለሁ በዛን ሰሞን የሄደው ህዝብ የፋሲካ ሰሞን ቦታው ታጥሮ፣ እናሷ ነገር እንዴት ሆነች? ለምን ከዩቲዩብ ነው አወርዳችሁት? ያንን ቪዲዮ ከቲክቶክስ ለምን አወርዳችሁት? ውሸት ስለሆነ ድጋሜ ደግሞ አሁን በሰንበት ቀን ሱባኤ ግቡ ብላ መቤት ይፈቅዳለች ብላችሁ ምርጥ ድራማ ሰርታችኋል። በአንድ እናት፣ በምንወዳቸው በምናከብራቸው እናት። ስለዚህ ድራማችሁ አልተሳካም። አሁንም ሰውን እያስደበደባችሁ ነው፣ ብዙ መረጃጃችን ላይ ያለ። እባካችሁ በክርስቲያኖች ስውራ ማርያም እንዳትቀሩ ሂዱ፣ ግን በአጸደ ማርያም የጉዞ መኪና እንዳትሄዱ፣ ነገም ዛሬም እንዳትሄዱ አባቶች መልስ እንሰጣለን ብለዋል። እየጠበቅን ነው። በአጭር ጊዜ ውስጥ መልስ እንፈልጋለን። ሼር፣ ኮፒሊንክ፣ ዲዩት እያደረጋችሁ አስአስ አልፉላቸው። ለሁሉም አመሰግናለሁ። አቅርብ ነበር፣ እኔም ተደጋጋሚ ስለ ስውሯ ማርያም አቅርብ የላችሁ ነበር። ስውሯ ማርያም ላይ እንደሌላው ማህበራዊ ሚዲያ ተከታትዬ አይደለም የነገርኳችሁ፣ በአካል ሄጄ ነው የነገርኳችሁ። ካህናት የሚሰግዱላት ቤተክርስቲያኖች እዛ ያሉ ካህናት በሙሉ ጎንበስ ብለው ጉሯን የሚስሙላት አንዲት እንስት አለች አጸደ ማርያም ነው የምትባል ግለሰብ ይኸው ማህበረ ቅዱሳን አቅርቧታል ከዛ በኋላ ብፁዕ አቡነ ቀለሚንጦስ ምን አደረጉ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ናቸው ምን ተደረገ ምንም አሁንስ ምን እየተደረገ ነው ሰው ሞተ እየተባለ ነፍሰ ገዳዋ ልጅቷ ሳትሆን ጳጳሱ ናቸው ነፍሰ ገዳዋ ልጅቷ አይደለችም ካህናቱ ናቸው ነፍሰ ገዳይ ዝም ያሉት የፀጥታ ተቋማት ናቸው። ነፍሰ ገዳዮቹ ገዳይ ካለ እሷ ከሆነችና የእሷ ግብረ አበሮች ከሆኑ ከተረጋገጠ ገዳዮቹ ሊቀጳጳሱና ሀገረ ስብከት ከስራ አስኪያጁ የሚመለከታቸው አካላት ናቸው። በእሷ የተገደለ ከሆነ አሁን ክርስቲያን ኮሰር ማለት ያለብን ዘመን ላይ ነው ያለው። ገዳም ስትሄድ በእኔ ካልመጣ ብሎ የሚገርልህ ገዳምን የገዛ ግለሰብ ካለ የዚህ ገዳም አስተዳዳሪ ሊቀጳጳስ ነኝ የሚሉ አካላት የመጀመሪያው ነፍስ ገዳዮቻችን ናቸው። ይሄ መረጃ በህግ ተያይዟል። ጫጫ ከተማ ፖሊስ በህግ ይዞታል። ጉዳዩ የአሰላ ከተማ ነዋሪ የነበረ ወጣት እናቱም፣ ማብራ እህትየው ጋር በስልክ አውርቻለሁ። በቻሉት አቅም እዚህ መቶ ቪዲዮ እንደሚቀርጹ ነግረውኛል። በቻሉት አቅም የጸጥታ አካሉ ደግሞ የህጉ መንገድ እስከ ሄዱለት የጠለቀ ነገር አልናገርም። እኔ እነሱ የነገሩኝ መረጃ አልናገር አብዛኛው ለፀጥታ ተቋማት የሚጠቅም ስለሆነ ህጉ ደግሞ እንዲፈታቸው ስለምንፈልግ እነሱ ብቻ አይደለም። ይሄን ቤተክርስቲያን አሳጥረው አስቀምጠው ነፍሰ ገዳይ ያስቀጠሩብን ጳጳሶችና ካህናቶች አሁን አደባቸውን ይግዙልን፣ ይበቃል። ምዕመኑ ከጅማ ተነስቶ ከበደሌ ተነስቶ አስታውሳሉ። ከበደሌ ተነስቶ ስውሯ ማርያም ሴት ሊደበደቡ ነበር፣ ደብድበዋቸዋል። በቅርብ ከሳምንታት በፊት ደግሞ አንድ የሀገር አቋራጭ አውቶቡስ ሹፌር ተደብድቦ ደብረ ብርሃን ድረስ ወስደውታል። እነዚህ ጉዳዮች ተደማምረው ተደማምረው ቅዱስ ሲኖዶስ ዝም ብሎ አጀንዳ የሚያደርጋቸው ነገሮች መካከል የታዘብኩትን ላሳያቸው። ግቢ በጣም አሸብርቆ የሚታየው የገንዘቡ ብዛት አይደለም። በእውነት የምናየው ግቢው አሁን መጋዘን መስሎ ነበር። በእውነቱ እንዲው ብረት ተጠራቅሞ ነበር። ጽዋውነ ሳብሮ ሲያን ሁሉ እንዲው ፈነቃቅሎ። አዎ እንደው ዙሪያውን አቅድተውታል። ሌላ ቅዳት ይቀራቸዋል። እንዲህን ንጹ ጩን አቅድተውታል። የውስጡ ቅዳት አለ፣ እሱ ይቀር ይሆናል። ብፁዕ አባቶቻችን እናንተ ከነፍስ በላይ የግቢ ጽላት አማራችሁ፣ እናንተ ከነፍስ በላይ ከገዳማት መወረስ በላይ ከገዳማት መሸጠት በላይ እናንተ ያማራችሁ፣ አይቆጫችሁም፣ አያንገበግባችሁ የምታስባርሩ ሰራተኛ፣ የምታባርራቸው ጳጳሳት፣ የምታባርራቸው ፓትሪያርኮች፣ የምታባርራቸው ካህናት ብቻ ቆጫችሁ አላንገበግባችሁም። የእናንተ አጀንዳ ግን ሌላ ነው። እኛን ጠይቃችኋል፣ እናንተ እግዚአብሔር ይጠይቃችኋል፣ ምእመን ይጠይቃችኋል ሕፃናት ይጠይቋችኋል። መነኮሳት ይጠይቋችኋል። እኛ እንፋረዳችኋለን። አንዝም አንን ይቺ ቤተክርስቲያን የህዝበ ምእመኑን እንጂ የዲኮሬሽን ከተማ አይደለች። ቤተክርስቲያናችን ነች። የቤተክርስቲያናችን ግቢ ያስጨነቃችሁ፣ ስውሯ ማርያም እንደዛ ደብዳቢና ገዳይ ተቀምጦባት ነው እየተባለ እየሰማችሁ አትናገሩም። ሊቀ ጳጳሱም አያወሩም። እናንተም ዝም ዝምብላችሁ የሚመለከታችሁ ስለ ከተማው ውበት ስለ አውሮፕላን መስሪያ ማረፊያ ቦታ፣ ስለሚባረሩ ካህናት፣ ቀጣይ ስለሚዘጋጁ ደግሞ ይህን ነው የምታስቡትና የምታቅዱት። ይህንን አጀንዳ ስታችሁታል። ነገ ነስዋለሁ ጉዳዩ መንበረ ሰላማ ከእናንተ እኩል አጀንዳ ከፍቶ ቁጭ አድርጎ መንበር ከፍቶ ቁጭ ብሎ እየተነጋገረ ነበር። ህገ ቤተክርስቲያንን አጽድቋል ቁጭ ብሎ እና ዝማላችሁ እናንተ እና ይመለከታችሁ ለእናንተ እንደ ሀገር አጀንዳ አይደለም። የግቢ ጽዳት ነው ለእናንተ አጀንዳ። ቤተ ክርስቲያን አቅራቢያ ስለሚሸጡ አረቄ ቤቶች አይደለም የእናንተ አጀንዳ። ስጋ ወደሙ ስለሚቀበል ምዕመን አይደለም የእናንተ አጀንዳ። ከአሁን በኋላ ምዕመኑ መሆን ያለበት ጳጳስ አይስበካው ካህን አይስበካው። በጉቦ የተቀጠረና የገባ ከሆነ አትስበኳቸው። እናንተ በጉቦና በዘር በገንዘብ የተቀጠራቸው ከሆኑ አትስበኩ። ዝም በሉ። ማይክ አትያዙ። ገንዘቡን ተቀበሉ። እዛ ብሉት። ችግር የለብንም እኛ የእኛ ምእመን ግን መሆን ያለበት ራሳችሁን አዘጋጁ፣ ንስሐ ግቡ፣ ስጋው ደሙ ተቀበሉ፣ በእግዚአብሔር በንስሓ አባቶቻችሁ ተመላለሱ። አባቶቻችሁን አግዟቸው አጠገባችሁ ያላችሁ። ልጆቻችሁን ደግሞ የአብነት ትምህርት አስተምሯቸው በአጠገባችሁ ያላችሁ። ሰንበት ትምህርት ቤት ክረምቱን አስተምሯቸው። አቡነ ዘበ ሰማያት ይድገሙ፣ በእንተ ማርያም ይድገሙ። ልጆቻችሁን አብቋቸው። ክርስትና ከልጆቻችሁን ሊነጠቅ ነው አሁን እየተሰራ። ለዚህ ነው እናት ልጇን ወደ ገዳም ልካ እየተገደለባት፣ አገልጋዮች ንጹህ ናቸው፣ ልጆች ንጹሀት ናቸው አለችኝ። መሬቴ መሬቴ የአገር ጉዳይ ችግር ሆነ። አዳልተሽ እንዳትሉኝ፣ እኔ ሁሉ ነው የጠየቋት። ለመሬቴ የትግራይ ሕዝብ እምባዋ በእጇ ተነጥፋ ነው የምታድረው፣ እምባዋ ተነጥፋ ነው የምታድረው። እሺ እና አሁን አንድ ሁለት የቀሩ ልጆች ከፋች በርና ዘጊ በር እንዳይሆኑ እነሱ ተጠራርገው ሄዶ እንደሳል እንደግሷ መጥታለች የት ነው የሚገባው ምን ነው የሚደረገው ሲላት ሁሉ ሰው ማርያም ማርያም ማርያም እኮ ነው የሚለው ብላ ምን አለች ተኝቼ ተነሽ አማእት ብያለች አማእተው ሚስጥር ሁሉ ነገረች እንደዚህ እንደዚህ ነው አለች እሺ በሁለተኛ ደግማ ነገረች ሳሊያ ዘንዳተሆኝ ዬ እሺ መቤቴ ብዬ መቤቴ ሁሉ ሰው እዚህ የተሰበሰበ እንደኔ ኃጢአተኛ ሰው አለ። ለዚህ ኃጢአተኛ ሰው እንዴት ነው የምትለይ? ስለ ወደ እኔ አምኖ የመጣ በጋራ ነው የማየው። ሁሉ እዚህ የመጣ ምህረት አግኝቶ ነው የሚሄደው። አደርቲ እመቤቴ አልኋት፣ ቅዳሜና እሁድ እንዴት ስዋ ይገባል? ቅዳሜና እሁድ ስዋ እንዴት ይገባል? ያለችው ሰዓት እኮ ቅዳሜና እሁድ ነው ይገባዋል ብዬ ተቅያለሁ አለች። ደግሞ ደስ በቃ አገልጋዮች ንጹህ ናቸው አለችኝ። የእኔ አገልጋዮች ንጹህ ናቸው፣ ልጆቼ ንጹሐች ናቸው አለችኝ። መቤቴ አገልጋዮች ንጹህ ናቸው፣ ለመናገር ትሰሪያለሽ በእኔ ቃል አለችኝ። መቤቴ በአንቺ ቃል አላፍም ይናገራለሁ ብዬ ሄደሽ ወደ ትግራይ ደሞ ሄደሽ ተናገሪ አይዞሽ ላ መቤቴ የወጣሁት አይሆን ቀን ነው።

ውስጥ መቤታችን በስደቷ ወቅት ያረፈችበትን እንዲሁም ደግሞ ከልጃዋ ጋር የተጫወተችበትን እንዲሁም ደግሞ የመቤታችን የእግሯ ቅርጽ ያለበት ሁሉ ገዳሙ ውስጥ ብዙ የዓለም ሕዝብ ገና መጥቶ እንደሚድንበት ሙሉ ለሙሉ ገዳሙ ውስጥ የተደረገውን ተአምር መቤታችን በረስቷ ሳል የተቀመጠችበትን ሾላ ሳይቀር በዚህ ህጻም በሆነ ብላቴና ላይ በስውራን አባቶች ምክንያት በአንድ አባት ምክንያት እያንዳንዱ ቦታ ሳይተው ተሰውሯን እንግዲህ ዛሬ ይህ ሕጻን እንዲሁም ደግሞ በገዳሙ አባታችን ደጅሽን የረገጠውን የሲኦልን እሳት አላሳየውም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን የገባባት ምስጢር አይገዳም ኪዳነ ምሕረት በስውር የምታጠምቅባት አባታችን አቡነ ተክለ ሃይማኖት የመረጧት ያደሩባት የነበረ ቦታ ያልተገለጡ አስራ ሰባት ስውር ጽላት ያሉባት ከስውሯ አሻ ውስጥ የዕጣን መዓዛ የማኅሌት ድምፅ የሚሰማባት የበረከት ገዳም እዚሁ ኢትዮጵያ ውስጥ ይገኛል። ደጁን መርገጥ በራሱ የሲኦልን እሳት እንዳና የሚያደርገን ገዳም ነው። ኢትዮጵያ ሀገራችንን የቅዱሳን መናኸሪያ ናት ስንል ብዙዎች አይዋጥላቸውም። ነገር ግን እኛ ማለታችንን አናቁምም። አገራችን ኢትዮጵያ የቅዱሳን ቤት ናት። ብዙ ገቢረ ተአምራት የሚደረግባት ሀገረ እግዚአብሔር ኢትዮጵያ ናት። ብዙዎች ቅዱሳን ለጸሎት እዚህ ቅዱስ ስፍራ የሚያስደንቅ ከዋሻው ግርጌ የፈለቀው ጸበል ብዙዎችን ከጨጓራ ከኩላሊት ከአስም ከሳይነስ ከል

የተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። በስጉሯ ማርያም ቀጣይ ቪዲዮ የሚመጣ ይሆናል ላይክ አድርጎ ሼር አድርጎ አሳብ እየሰጡ ሌላ የተሰማ መረጃም በእጄ ስለገባ ማለት ነው። ምናልባት በስጉሯ ማርያም ላይ ሄዳችሁ በረከት ረድኤት ያገኛችሁ ኮመንቱን በደንብ አድርጋችሁ እንድትጽፉ እየሻትን፣ የደረሳችሁንም መረጃ እንድታደርሱን እየጋበዝን በቀጥታ እንግዲህ የተሰነባበትኩኝ በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ይሆንላቸው።